በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዲያቆናት አለቃ፣ ለሰማዕታት መጀመሪያ ቅዱስ እስጢፋኖስ በዓል እንኳን አደረሳችሁ አደረሰን። በዛሬዋ ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ የተሾመባት ቀን መታሰቢያው ናትና በጸሎት የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወረሃ ጥቅምት። በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን በባህሪ በሕልውና አንድ አምላክ ብለን አምነን በተባረከ በወረሃ ጥቅምት 17 ቀን የሚጸለይ የኑድ ክቡር ሊቀ ዲያቆናት የቀዳሜ ሰማዕት ቅዱስ እስጢፋኖስ የገድሉንና የሰማዕትነቱን ነገር የሚናገር መጽሐፈ ገድሉን እንጀምራለን። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከጣዕመ ስኳር ይልቅ ጣዕመ ተጋድሎ በተወደደና በተመረጠ በሀያል ንዑድ ክቡር በሚሆን በቀዳሚ ሰማዕት በቅዱስ እስጢፋኖስ አማላጅነት ከሚታመኑ ከሁላቸውም ሕዝበ ክርስቲያን ጋር ይሁን በየጊዜውና በየሰዓቱ ዛሬም ዘውትርም ለዘላለም አሜን። አባቶቻችንና ወንድሞቻችን ሆይ፣ እነሆ በአጋዕዝተ ዓለም በአብና በወልድ በመንፈስ ቅዱስ መንበር ፊት የሚቆሙ የቅዱሳን መላእክት እህታቸው የቅዱሳን ሐዋርያት የስብከታቸው ሞገስ የቅዱሳን ነቢያት መመኪያቸው ከሆነች ከሁላችንም እመቤት ከቅድስት ድንግል ማርያም ከስጋዋ ሥጋን ከነፍሷ ነፍስን ነስቶ የተወለደ ጌታችንና መድኃኒታችን አምላካችን ወልደ እግዚአብሔር ኢየሱስ ክርስቶስ በአባቱ እግዚአብሔር አብ ቀኝ ተቀምጦ ስለተገለጸለት በፍጽም ተታምኖ የተጋደለ በህዝብ መኳንንትና በነገሥታት ፊት ድንቅ ተአምራትን ያደረገ የመስተጋድል ንዑድ ክቡር ቀዳሚ ሰማዕት ርእሰ ዲያቆናት ቅዱስ እስጢፋኖስን በተጋድሎ የተቀበለውን የሰማዕትነቱን ዜና ክብር እንነግራችኋለን። በቀዳሚ ሰማዕት በቅዱስ እስጢፋኖስ አማላጅነት ከሲኦል በደል ትድኑ ዘንድ በጎ ምግባርን እያደረጋችሁ ልውል እግዚአብሔርን የምታመልኩ ሁላችሁ ልባቸው ለደነደነባቸው አይሁድ ስለተገለጠለት የእግዚአብሔርን ክብር የተናገረ ሃይማኖትንና መንፈስ ቅዱስን የተመላ ለቅድስት ወንጌል መልእክት በቅዱሳን ሐዋርያት ዘንድ ለተከወነ የማዕድን አገልግሎት የተመረጠ እርሱ ነው። ቃለ እግዚአብሔርን ከሚያገለግሉ የተመረጡ ሰባቱ ቅዱሳን ወንድሞቹ ጋር በእግዚአብሔር ፊት የተመረጠ የሰማዕተ ጻድቅ ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ የአይሁድን ቁጣ ሳይፈራ ስለ ባሕርይ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር እንደሆነ አስተውሉ። የሰባት ወንድሞች ዲያቆናትም ለማዕድ አገልግሎት መመረጥ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ በአማቹ የምድረ ምድያም ካህን ዮቶር ምክር እንዳደረገው እንዲሁ ነው። ይህ የነቢይ ሙሴ አማች የምድረ ምድያም ካህን ሚስቱንና ልጆቹን ይዞ ነቢዩ ሙሴና ሕዝብ እስራኤል ወደ ሰፈሩበት ምድር በመጣ ጊዜ ተቀበሉት። በማግስቱም ካህን ዩቶር ሊቀ ነቢያት ሙሴ ሕዝቡን ብቻውን ሲያስተዳድር፣ ሕዝቡም ከነግስ ከምሽት ሲጠብቅ አይቶ፣ ብቻህን የምታደርገው ይህ ነገር ምንድን ነው? ብቻህን ይህን ሁሉ ሕዝብ ታስተዳድር ዘንድ እንደምን ትችላለህ? ሕዝቡም አንተን በመጠበቅ ይጎዳሉና እንኪያስ ለራስ አውጥታ አውረደ፣ በመልካም የሚያስተዳደሩ ማስተዋል ያላቸው እውነተኞች ሰዎችን ከህዝቡ መርጠህ ሹምላቸው። እነርሱም በየሰዓቱ ለህዝቡ ፍርድ ይስጡ፣ ህዝቡም ደስ ብሏቸው ወደ የቤታቸው ይገባሉ ብሎ መከረው። የእግዚአብሔር አገልጋይ ሊቀ ነቢያት ሙሴም ሰምቶ እንደ አማቹ ካህን ይቶር ምክር አደረገ። የነቢይ እግዚአብሔር ሙሴ አገልግሎትም አምላኩ እግዚአብሔር ለሚያዘው ትእዛዝ ተፋጠነ። ቅዱሳን አባቶቻችን ቃለ እግዚአብሔርን ትተን ማዕድን እናገለግል ዘንድ አይገባንም። የሕይወታችን መሸጋገሪያ የሆነችንን እመቤታችን ቅድስት ድንግል ማርያም ልጅ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በመጽሐፈ ሕይወት ለተጻፈ ሕያው ግብር እንጂ ለዚህም ምድራዊ ገብረ ማዕድ አላከንምና የዚህ የወንጌል ጥዑም መዓዛ በስሙ ላይ የሚፈልቅበት ሃይማኖትን የተጎናጸፈ በሰማያዊ የሕይወት አምደ ወርቅ ላይም ስሙ የተጻፈ ስልጣን የባህሪ የሆነ አምላኩ ጌታችን ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የተመለከተ ለየዘመኑ ትውልድ ሁሉ የዓለሙን መድኃኒት የሰበከ የአንደበቱ ቃል በእውነት ደስ ያሰኛል እያሉ የሚያመሰግኑት ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት መምህር ቅዱስ እስጢፋኖስና ሁላቸው አባቶቻችን ቅዱሳን ሐዋርያት የአብ አካላዊ ቃል ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከሰማይ ወርዶ ከእመቤታችን ቅድስት ድንግል ማርያም ተወልዶ በእጁ የፈጠረው የሰው ፍቅር አገብሮት ዓለምን ያድን ዘንድ በፈቃዱ በለበሰው ሥጋ መከራን እንደተቀበለ ተሰቅሎ ሞቶ እንደተቀበረ በሦስተኛውም ቀን ከሙታን ተለይቶ ተነስቶ ወደ ሰማይ ማረጉን በርትዕት ስብከታቸው መሰከሩ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ ሰማይ ካረገ በባህሪ አባቱ እግዚአብሔር አብ ቀኝ ከተቀመጠ በኋላ ንጹሐን አርድእት በዕለተ እሁድ አይደለ በመጀመሪያዊቱ ሰንበት ሰዎች የሚመላለሱባት ከኢየሩሳሌም ወጣ ብላ በምትገኝ ደብረ ዘይት በተባለች ስፍራ ተሰብስበው የቅዱስ ወንጌልን ምስራች ማሰማት ጀመሩ። በኢየሩሳሌም እጅግ በዝተው ታወቁ። በጌታችን በኢየሱስ ክርስቶስ ስምም ብዙ ድንቅ ድንቅ ታምራትን ያደርጉ ነበር። ከምርሃውስ ወገን የሆነ ስሙ ስምዖን የተባለ ሰውም በኢየሩሳሌም ይኖር ነበር። የሚስቱም ስም ሐና ይሰኛል። ከነቢያትና እግዚአብሔርን ከሚፈሩ ጻድቃን ወገን ነው። የእግዚአብሔር ትእዛዛትን በመጠበቅ ለእስራኤል የተነገረውን ድህነት ተስፋ ያደርግ ነበር። የአንዱ ስሙ ይሁዳ፣ ሁለተኛውም እስጢፋኖስ ወይም አስተፓሮስ የተሰኙ ሁለት ልጆች ነበሩት። ከህሊ ሁለት ወንድሞችም ይህ አንዱ ቅዱስ እስጢፋኖስ በሥራው ሁሉ የተመሰገነ የደግ አባቱ ስምዖንን ግብር የተከተለ እግዚአብሔርን በመፍራት ያደገ ከበጎ ምግባርም ያልተለየ ንዑድ ክቡር ነው። እርሱም ፈጥኖ ተነስቶ ወደ ከበሩ ንጹሐን አርድዕት ዘንድ ሄደ። በቅዱሳን ሐዋርያትም ፊት በደግነትና በመታመን በቅንነትም ያገለግል ጀመር። በላዩም ጸጋ እግዚአብሔር መልቶበታልና በእውነትና በኃይል ሲናገር አይሁድና ቀራፎች፣ ዮናናውያን፣ ሮማውያንም ሁሉ ነገረ ሃይማኖትን ከእርሷ አንደበት ይሰሙ ዘንድ ይሰበሰባሉ። በጌታችን በኢየሱስ ክርስቶስ የመታመን ጽናቱን እያዩ ያደንቃሉ። ከየሀገሩ ሁሉ ብዙዎችን እያስተማረ ያሳምናቸው ነበር። ያን ጊዜም ከየሀገሩና ከየአውራጃዎቹ ሁሉ ከበይረጢስና ከመቄዶንያስ፣ ከተሰሎንቅያና በሁለቱ የምድረ ይሁዳ ወንዞች በተከበበው ደሴት የሚኖሩ ከጰዶቅያና ከጳንጦስ፣ ከእስያና ከአፍሪጊያ፣ ከቂልቅያና ከግብፅ፣ ከምድረ ሎኒያና ከነገዳ ይሁድን ብዙዎች ከንዑድ ክቡር ሊቀ ዲያቆናት ከቀዳሚ ሰማዕት ቅዱስ እስጢፋኖስ ይማሩ ዘንድ ተሰበሰቡ። የአረብ መኳንንት ግን ሁላቸውም ከአባቶቻችን ከቅዱሳን ሐዋርያት ትምህርትን ያደምጡ ዘንድ ተሰበሰቡ። በዚያን ወራትም ምእመናን ክርስቲያን እጅግ በዙ። ከግሪክ በመጡት አይሁድና በይሁዳ በነበሩት አይሁድ መሃል ክርክር ሆነ። እሊ ሴቶች ኑሯቸው የማዕድ አገልግሎትን መስራት ብቻ ሆኗልና፣ ዳግመኛም ለተግባረ ስጋው እንጂ ለተግባረ ነፍሱ ጽሙዳን አልሆኑምና ከግሪክ የመጡት አይሁድና በይሁዳ የነበሩት አይሁድ ወደ ቅዱሳን ሐዋርያት አንድነት ከመጡ በኋላ ግሪካውያን አይሁድ የማዕዱን ሥራ በይሁዳ የነበሩት አይሁድ ግን ግዚያትን በማድረስ መጽሐፍትን በመመልከት ለጸሎት ወደ ቤተ እግዚአብሔር በመሄድ በየአገራቸው ልማድ ይኖሩ ነበር። ስለዚህም ግሪካውያኑ እንጸድቅ ብለን መጣን እንጂ ለግብረ ማዕድማ ከእኛ መሐል አንዳንድ አገልጋይና ገረድ በሀገሩ የሌለዋለን አሉ። ወዲያውስ ከአገራችን ሳንወጣ ተግባረ ስጋውን ተግባረ ነፍሱን ብንይዝ አይቻለንምን አሉ። ይህም ወደ ወንዶቹ ዘንድ ተሰማ። ወንዶች ጾም የሁሉ ሥራተ ማዕድ ባይሰራላቸው አይደለምን የሚሉ ሆኑ። በዚህ ጊዜም ለወንጌል የተላኩ 12ቱ ቅዱሳን ሐዋርያትም ይህን ነገር ሰምተው ማኅበረ ምዕመናኑን ጠርተውም የእግዚአብሔርን ነገር ወንጌል ትተን ራቅ ማሰርነት ወይንም የማዕድን አገልግሎትን ልናገለግል አይገባንም። ለመልእክተ ማዕድ የሚገቡ ወንድሞችን የሚታዘዙ መንፈስ ቅዱስንና ጥበብን የተመሉ ሰባት ሰዎችን ምረጡ እኛስ ወንጌልን በማስተማር በጸሎት ተጸምደን እንኖራለን አሏቸው። ይህ ነገርም በሕዝቡ ዘንድ ያማረ የተወደደ ሆነ። ሁላቸውም ደስ ብሏቸው አንድ ሆኑ። መንፈስ ቅዱስን የተመላ ሰማዕተ ክርስቶስ ቅዱስ እስጢፋኖስንና ቅዱስ ጳኮሮስን፣ ቅዱስ ፊልጶስንና ቅዱስ ኒቃሮናን፣ ቅዱስ ጢሞናንና ቅዱስ ጳርሜናን ከአንጾኪያ ተሰዶ የመጣ ቅዱስ ኒቆላዎስንም የተሰኙትንና ሃይማኖታቸው የጸና ሰባት ሰዎችን መርጠው በሐዋርያት ፊት አቆሟቸው። ቅዱሳን ሐዋርያትም በተመረጡት በሰባቱ ሰዎች ላይ በአንብሮተ እድ ጸለዩላቸው። እነ ቅዱስ እስጢፋኖስ በአፋ ሌሎች በውስጥ ቢያስተምሩ ቢያስተነትኑ ወንጌል ሰፋለች፣ ክርስቲያናትም በኢየሩሳሌም በዙ። ብዙዎች ካህናት ከመጻሕፍት ሌሎችም ህዝብ ነገር ሃይማኖትን ከቅዱስ እስጢፋኖስ ዘንድ ይማሩ ጀመር። ንዑድ ክቡር ቀዳሚ ሰማት ቅዱስ እስጢፋኖስም በቅን ልቦና በትውት ስብዕና በደስታና በብዙ ፍቅር ያስተምራቸዋልና ፊትን ተመልክቶ የማያዳላ እንግዳ ተቀባይ ከክፉ ሁሉ የራቀ ለሁላቸው ወንድሞች በጎን የሚያደርግ በጎን ነገር ለማድረግ የሚተጋ መንፈስ ቅዱስንም የተመላ ለሕግ እግዚአብሔር የቀና ለጻድቃን በተዘጋጀች መንግሥተ ሰማያት ደስ የሚሰኝ ፈተናውን ሁሉ የሚታገስ ጸሎተኛ ባልቴቶችንና አባትና እናት የሌላቸውን የሚረዳ ለቅዱሳን ሐዋርያትም የሚታዘዝ ወንድምን ወዳጅ ሆነ። የሚረግመውን ይመርቃል፣ የሚጠላውን ይወዳል፣ ክፉውንም በክፉ አይመልስም፣ የሚቃወመውን አይቃወምም፣ ከሚያሳድደውም ጋር አይከራከርም። ከፈጣሪ በሚሰጠው ዕውቀትና ጥበብ ተመልቶ እጅግ ድንቅ ተአምራትን ያደርግ ነበር እንጂ ዳግመኛ ይህን ውድ ክቡር ገባሬ ታምር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ በሕዝቡ ዘንድ ወንጌልን ለማስፋት ሲል በጌታችን ኢየሱስ ክርስቶስ ስም እርኩሳን መናፍስት ማደሪያ እንዳያገኙ እያደረገ እያስወጣቸው ተአምራትን ያደርግ ነበር። በመንፈስ ቅዱስም ተመልቶ ደዌን ሁሉ ይፈውስ ጀመር። ፊቱም እንደ ብርሃነ ፀሐይና እንደ መልአከ እግዚአብሔር ያበራል። ልቡናውም በመንፈስ ቅዱስ ጸንቶ እጅግ በረታ። ወደ እርሱ የመጣውን ሁሉንም በለዘበ ቃልና በትዕግስት በይዋሂና በፍቅር ተቀብሎ ወደ እርሱ የተሰበሰቡትን ሁሉ እንደሚገባ አስተምሮ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን በማመን ያጸናቸዋል። ሕዝቡም ሁሉ ትምህርቱን ከእርሱ ይሰሙ ዘንድ በፍጹም ደስታ መጥተው ወደ ቀናች ሃይማኖት ይገባሉ። ከእርሱም ስለሚጠይቁት ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስ ወንጌል የሚያምን ሁሉ ክርስቶስ በከበረ ንጹሕ ደሙ የዋጃት የቤተ ክርስቲያን ልጅ ይሆናል እያለ ከርጉምና ርኩስ ምግባራተ ሰይጣን ሁሉ ይርቁ ዘንድ ያዛቸዋል። እሊህም ከኀጢአት ሁሉ የሚበልጥ ዝሙትና ስላቅ፣ ርኩሰት አመትና የእርስ በርስ ጥላቻ፣ ቅናትና ሐሰት፣ የክፋትና የዘበት ሁሉ መገኛ የሆነ ስካርም ናቸው። እሊህንም ወዱ ያደረጋቸው ስለሊ ክፉ ሥራዎች በእውነት እሊህን በፈጸማቸው ላይ የእግዚአብሔር መቅሰፍት ይደርስበታል። ይህንንም ሁሉ ለጉባኤው እየነገራቸው ልቦናቸውን ያጽናና ነበር። ከብዙ ወራት በኋላም አንድ የሟርት መንፈስ ያለበት ይኸውም ሆድ የተነፋ ሰውን ተሸክመው አምጥተው በንዑድ ክቡር በቅዱስ እስጢፋኖስ እግር ሥር አኖሩት። ይፈውሰው ዘንድም ስለ በሽተኛው ለመኑት። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም የሕመምተኛውንና የእነርሱንም እምነታቸውን አይቶ በታመመው ሰው በሆዱና በጆሮቹ ላይ በትምህርተ መስቀል አማትቦ ሕሙማንን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውስህ አለው። ያን ጊዜም የህመምተኛው ጎኑ ተሰንጥቆ መዓዛው ደስ የሚያሰኝ መግልና ደም ስለፈሰሰ ተነፈሰ። ያስጋውም ተሰብስቦ ሆዱም ገጥማ እንደ ቀድሞ ተመልሳ ዳነች። አቅርባ የተሰኘ ሹምም ይህን ሁሉ ባየ ጊዜ እርሱና ቤተሰቦቹ ሁሉ አምነው ሕሙማኑን በሚያድን በጌታችን በኢየሱስ ክርስቶስ ስም ጸኑ። ከወንዶቹም ከሴቶችም ብዙዎች አመኑ። በኢየሩሳሌም ካመኑት ከብዙዎቹም የጌታችን ኢየሱስ ክርስቶስን ስም አከበሩ። ከካህናትም ወገን ብዙዎች የቅዱሳን ሐዋርያትን ትምህርት ይሰሙ ዘንድ ይሻሉ። ከአይሁድም ወገን የሆኑ ተሰብስበው ትምህርተ ወንጌልን ይሰሙ ዘንድ ይጠይቁ ጀመር። ሕገ እግዚአብሔር የሆነች ቅድስት ወንጌልም እየሰፋች ሄደች። በአንዲት ዕለትም ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ለሕዝቡ ሕግ እግዚአብሔር ወንጌልን ሲያስተምር ስለ ጌታችን መድኃኒታችን ስለ ኢየሱስ ክርስቶስ ቅድስት ትንሣኤ ሲመሰክርላቸው ሁለት አርዳሚዎስ የተባለ ኤፌሶናዊና ናኦስ የተሰኘ ቀጰዶቅያዊ መሰሪያን መጡ። መሰሪያዊ ናኦስም እኔ በአርሚስና በአስተዋድር በአርዳሚስና በአውሜያስ አማልክትስም የምታደርጋቸውን ተአምራት ታስተምረኝ ዘንድሻለሁ ብሎ ቅዱስ እስጢፋኖስን ጠየቀው። የተመረጠ ቅዱስ እስጢፋኖስም እኔ ማደርጋቸው ተአምራት በፍጡራን በምድራውያን አማልክት አይደለም ሰማያትንና ምድርን አብርህትንና ውሆችን አራዊትንና ነፋሳትንም ሁሉ በፈጠረ በእግዚአብሔር ኃይል ነው እንጂ እኔ የአምላክ አማልክት የእግዚአ አጋዝት የንጉሠ ነገሥት ጌታችን ኢየሱስ ክርስቶስ አገልጋይ ባሪያው ነኝና፣ አለው። ይህንን እየነገራቸው ሳለም በዓለ ደብረ ታቦር ነበርና ብዙዎች ተሰብስበው ወደ እርሱ መጡ። በዚያ ስፍራ የነበረውም ለምጻም ሰው ወደ ንውድ ክቡር ቀዳሜ ሰማዕት ወደ ቅዱስ እስጢፋኖስ መጥቶ ጌታዬ ሆይ እኔ ሰው ባየኝ ጊዜ እጅግ እያፈርሁ አዝናለሁና ከጉባኤ ተለይቼ ስለምኖር ሥጋዬን ትፈውስልኝ ዘንድ እለምንሃለሁ፣ አለው። ቅዱስ እስጢፋኖስም ያን ጊዜ የዚህን ለምጻም ሰው ሃይማኖቱን አይቶ እጁን ዘርግቶ የህመምተኛው ሰውነትን በትምህርተ መስቀል ባርኮ ስለ እኛ በተሰቀለው ጌታችን ኢየሱስ ክርስቶስ ስም ከዚህ ለምጽ ተፈወስ አለው። ለምጻሙም ከለምጹ እንደነጻ ባየ ጊዜ በደቀ መዝሙርህ በቅዱስ እስጢፋኖስ እጅ ፈውስንና ጤናን የሰጠኸኝ ሰማያትንና ምድርን የፈጠርህ እውነተኛ መድኃኒት ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ ብሎ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ቅዱስ እስጢፋኖስ እግር ስር ወደቀ። ቅዱስ እስጢፋኖስም ተነስ ልጄ፣ ሃይማኖትህ አድናሃለችና አለው። አስማተኛውን አውስም ለቅዱስ እስጢፋኖስ አንተ በአምላክህ ስም ይህንን ለምጽ ካዳን ኸው እኔም ዳግመኛ እንደዚህ ተአምር ያለ ድንቅ ነገርን አደርጋለሁ ብሎ በሬውን አምጥቶ በበሬው ጆሮ በሹክሹክታ ተናገረ። ያን ጊዜም በሬው ለሁለት ተሰነጠቀ። በመመዘኛም ሁለቱን ክፍሎች መዘናቸው። ሁለቱም ያለ ጭማሪ ፈጽሞ ጉድለት ሳይኖራቸው እኩሎች ሆኖ ተገኙ። በዚያም የተሰበሰቡትም በዚህ ነገር እምነታቸው ጎደለ፣ በልባቸውም ተጠራጠሩ። ቅዱስ እስጢፋኖስም ይህንን በሬ እየገደለ ይህ የአማልክቱ ስህተት ምን ይጠቅማል? እንኪያስ አምላክ የፈጠረውን በሬ በእውነት እርሱ ገድሎት እስከሆነ፣ እስኪ በላዩ ጸልዮበት ያድነው እስኪ በላዩ ጸልዮበት ያድነው። ዳግመኛም ይህ መሰሪ ካላዳናውስ በአምላክ ስም አስነሷለሁ ሲል ነገራቸው። ከዚህ በኋላም የአስማተኛ በሬውን ለማስነሳት ይደክም ጀመር፣ በምንምን ፈጽሞ ሊያስነሳው አልቻለም። ያን ጊዜም ንዑድ ክቡር ቅዱስ እስጢፋኖስ ከመንፈስ ቅዱስ ኃይልን ተመልቶ ፊቱን ወደ ምስራቅ መልሶ፣ ደቀ መዝሙርህ እሆን ዘንድ ያበቃኸኝ የዘላለማዊ አምላክ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ዛሬ ጸሎቴን ስማኝ፣ ወደ አንተ የለመንሁትን ልመናዬን ፈጽምልኝ። አቤቱ ፍጥረት ሁሉ በእጅ እንደተፈጠረ ሁላቸው ያምኑ ዘንድ ይህንን በሬ በሕዝቡ ሁሉ ፊት ፍጹም ሕያውና ጤነኛ አድርገህ በሕይወት ታነሳው ዘንድ እለምንሃለሁ አንተ ከሁላቸው ሰማያትና ከምድርም ሁሉ በላይ ልዑል ነህና ኃይልህ የባህሪ የሆነ አምላከ አማልክት ብቻህን ገዢ በአንድነት በሶስትነት ጸንተ የምትኖር ፈጽም የተመሰገንህ ውዳሴ የበዛ በልዕልናህ ልዑል ቅዱስ ቅዱስ ቅዱስ ተብለ የምትመሰገን፣ በብዝሃ ሰላምህ ፍጹም ሰላምን የምታድል፣ በቸርነትህ ብዛት ይቅርባይ በመድኃኒትነት የምትታደግ፣ በገናንነትህ ፍጹም ክቡር ግርማህ የሚያስፈራ፣ በለጋስነትህ ከበጎ ቸርነት የምትለግስ ቸርነህ አቤቱ ፈጣሪዬ እግዚአብሔር ሆይ አስቀድመው አባቶቻችን ቅዱሳን ወደ አንተ ጮሁ። አንተም ልመናቸውን ሰምተህ እንደ ቸርነት መለስክላቸው፣ ከበረከትህም ሰጠሃቸው። እንዳንተ የሚለግስ አንተን የሚመስልም ማንም የለም። በውሆች ውስጥ የሚንቀሳቀሰውን ሁሉ አእዋፍንና አራዊትን እንስሳውንም ነፍስና ሕይወት ያለውንም ሁሉ የፈጠርህ አንተነህ እሊህ ሁላቸው ለገናንነት የሚገዙ ናቸው። ሁሉን ፈጥሮ የምትመግብ የሞትና ህይወት ስልጣን በእጅህ ያለ ለአንተና ለቸር አባትህ ለማህየዊ የባህር ህይወት መንፈስ ቅዱስ ዛሬም ለዘላለምም ፍጹም ምስጋና ይገባል እያለ ጸለየ። የሊቀ ዲያቆናት የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ በተወደደች ምልጃው በሚታመኑ በሁላቸው በሕዝበ ክርስቲያን ላይና በእኔ ላይ እንዲሁም ይህን ጸሎት በሚከታተሉት ላይ ይደር ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት በሚከታተሉት ላይ በእውነት ይሁንና። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምን የቀዳሜ ሰማዕት ቅዱስ እስጢፋኖስንም ዝክረ በዓል በፍጹም እምነትና በፍቅር ተሰብስበው የሚያደርጉ ብዙዎች የአንጾኪያ ሰዎች ነበሩ። ከእነርሱም ጋር አብራ የቅዱስ እስጢፋኖስን ዝክር የምትዘክር የጸነሰች ሴት ነበረች። ይህች ሴት የመውለጇ ቀን ደርሶ ምጥ በያዛት ጊዜ ፣ ወዳጄ ቅዱስ እስጢፋኖስ ሆይ አምላክህ እግዚአብሔር ይረዳኝ ዘንድ አማልደኝ፣ ምግባረ ጽድቅ የለኝምና ስለዚህም እኔ ባሪያህ እንዳልሞት፣ የንውድ ክቡር ሊቀ ዲያቆናት የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ፣ እኔ ልጅ እንዳልጠፋብህ በቅዱስ እስጢፋኖስ አማላጅነት እለምናሃለው፣ አንተ አድነኝ ከፈጣሪ ኢየሱስ ክርስቶስ ዘንድ ቃል ኪዳንን ከተቀበለህባት የወርሃ ጥቅምት ዝክረ በዓል የተነሳ ጩኸቴን አድምጥ። ዝናማትን ለምድር ሰጥቶ የምስጋናና የይቅርታ እህልን ማብዝቶ ወደሚሰጥ ወደ ይቅርባይና ቸር አምላክ ወደ እግዚአብሔር ዘንድ አማልደኝ እያለች ትለምን ጀመር። የቀዳሜ ሰማዕት የንውድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስን ዝክር ከወገኖቿ ክርስቲያን ጋር ሁና በፍጹም እምነትና በአንድነታዊ ፍቅር የምትዘክር ይህች ሴት እንደዚህ ብላ በጸለየች ጊዜም ደምግባቱ ደስ የሚያሰኝ የመጀመሪያ ወንድ ልጅን በሰላም ወለደች። ስሙንም ወልደ እስጢፋኖስ ብላ ሰየመችው። የሕፃኑን በዓለ ልደትም አከበረች። ቤተሰቦቿም የቅዱስ እስጢፋኖስ አምላክ ልዑል እግዚአብሔርን አመሰገኑ። የንኡድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ ጸሎትና በረከቱ መጽሐፈ ገድሉን ከምናነብና ከምንሰማ ጋር ይሁን ዛሬም ዘወትርም እስከ ዘላለሙ አሜን።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 ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን እህተ ሥላሴ ወለተ ማርያም ፍቅርተ ማርያምና ወለተ መስቀል ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ አናንያ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ወለተ ማርያም ገብረ መድን ገብረ ሥላሴ አጸደ ማርያም ብሥራተ ገብርኤል ተስፋ ጊዮርጊስ አስካለ ማርያም ወልደ ሚካኤል ወለተ ኪዳን ወለተ ማርያም ወለተ ኢየሱስ ፍቅርተ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ሰርጉተ ገብርኤል ወለተ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ሁለተ ማርያም አጸደ ማርያም እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያትና ኃይለ ማርያም ጸገነት ወለተ ሰንበት ወለተ ሥላሴ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ገብረ ሥላሴ ወልደ መድህን ገብረ ሥላሴ ወለተ መድህንና ገብረ መድን ወለተ ኪዳን ወለተ ተክለ ሃይማኖት ተክለ ማርያም ወልደ ቂርቆስ ወልደ ዮናስ ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ወለተ ተስፋ ሕይወት ወለተ አብራ ጽሆን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴዎድሮስ ወልደ አቤል ወልደ ሳሙኤል ወልደ አቤል ወልደ አቤል ወልደ አቤል ወልደ አቤል ወልደ ዮናስ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ብርሃን ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሀና አጸደ ማርያም ፍቅረ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ እድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን ወለተ ማርያም ኃይለማርያም፣ ወለተ ማርያም ገብረ ሚካኤል፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን በአጸደ ህይወት በገነት በመንግሥተ ሰማይ እያሳርፍልን፣ አሜን። እግዚአብሔር አምላካችን እስካሁኑ አሳጠብቆ ለዚያ በቃን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት